በቃ ትምጣ፣ በቃ ትምጣ ትረዳው። እንዴት ተንበርክኮ ወንድ ሊተንበረከክ ሲለምናት፣ እንዴት ረግጣ ትሄዳለች? እንዴት እምቢ ትለዋለች? በቃ ሰው በረኪና ይጠጣል። አንቺ ለምን ሽኝም አይደል? ሮዚ፣ ሮዚ፣ ሮዚ

ምን ብትያት ነው ልጅቷ? እንዴ? ከኔ ጋር ቆጣ ነው አይደለ? ምን ብትያት ነው ልጅቷ? ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የእሱ ሀብሽ ወይ ቤተሰቦች ሰላም በየላችሁበት ብያለሁኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሱማያ ነበረች በረኪና እያልጠጣችሁ ማለት ነው። ሱማያ ደግሞ በተራዋ ባሌ ጠጥቶ እኔ አልቀርም፣ እኔም እጠጣዋለሁኝ ብላለች ማለት ነው። እኛ እንግዲህ ጥሪያችንን ስናስተላልፍ ደግሞ ለልጆችሽ ኖር የላቸው እያልን ነው። ምክንያቱም እሱ በተራው ነው እየከፈለ ያለው ለምን እንደታውቃላችሁ። ሀዩ በረኪና ጠጣች ለእሱ ብላ ማለት ነው። ከዛ ደግሞ ይቺ ሮዚ የምትባች ሮዚ ሳይክቶም ሮዛ አይደለች ይቺ ይቺ ቢዛ የምትባለው ልጅ ማለት ነው። በነገራችን ላይ እሷ ነች ማለት ነው። እሷም እጠጣለሁ ብላ አዘጋጅተው ነበር። በስንት ጉርጻ ያው እንደ ጠጣች ቁጠሩት። ስለዚህ ሳይድም ጠጣላቸው። አዩት ጀመረችው። አሁን እንግዲህ ሮዚን ደግሞ ይሄው ከኔና አብልተው ይሄው ደፋት። ምክንያቱም እሷ መፈልገው ማለት ነው። ሮዚን ይቺኝ አትፈልጋትም። ለምን ሳይድ እኔ እየፈለኩት እንዴት አለኝ። ደሞ ሲጀመር ማለት ነው ምንም ከንቺ ጋር አትሄድ። አስላን ሮዚ ማለት ነው አስላን ሱማያ ጓደኛዋ ስለሆነሽ ነው ሮዚ የቶቹ ማለት ነው እሱን የቶቹ ሁለተኛ ደግሞ ሲቀጥል መታገናዝብ ሰው ናት። እንደንቻ አይደለችም። በነገራች ላይ ማለት ነው እንደንቻ አይደለችም። በጣም ተጋናዝብ ሰው ናት። አስባችሁታል አውዳዲ ቋራሱ ማለት ነው እሷ ከምሯን ይውደቀችው ተምሯን ይውደነገጠችው ማለት ነው ወረቢ ሮዚ በጣም አድነገግጡ ከምሯ ነው ስትነግራት፣ ሐኪም ቤት ነው ምናምን ስታሳያት ማለት ነው። ምክንያቱም እሷ የምትፈልገው ከሰይድ ጋር እንዲታረቅ ነው። እሷ ማግባት አትፈልግም። ለምን? ጓደኛዋ ናት። ሱማያ በጣም የምትወዳት ጓደኛዋ ስለሆነች ማለት ነው። እና እሱን አትፈልግም። ገባችኋ? ከልጆቹ ጋር እንዲታረቅ ስለምትፈልግ ነው ማለት ነው። ይችኛይቱ ግን በቃ እኔ መልካለኝ፣ እሷ መልካላት ነው እያለች ያለችው ማለት ነው። እንግዲህ ሱማያ ደግሞ ዛሬ አምስት ሜትር አመስኔ ትሩን ገዝታ በረኪና ይዛ መታለች ማለት ነው። እኔስ ለምን ይቅርብኝ፣ እነሱን የሚከተለው እየጠጡት ከሆነ እኔ ስለምን ይቅርብኝ፣ እኔ የምጠጣዋለሁ ብላ እንግዲህ በረኪናዋን እንግዲህ ይዛ ሱማያ ሙሉዋና ብላ ይዛ መታለች ማለት ነው። እንግዲህ በቀጣይ እንግዲህ ሱማያም አይታችኋታል፣ ባሌ ሐኪም ቤት ገባ ብላ እያለቀሰች ነበረ። በነገራችን ላይ ሱመያ በጣም እያበዛሹ ነው። አሁን አሁን ላይ ማለት ነው በጣም እያበዛሹ ነው ማለት ነው። ሲቀጥል ደግሞ እኔ ብቻ ነኝ ወይስም እናንተ ናችሁ ሳይድ የምር ጠጥቶ ነው ምናምን የሚለውን ነገር እናንተ ማምናችሁበታለ። እኔ ምንም ሊወጥልኝ ራሱ አልቻለም ማለት ነው አምናችሁታሉ ወይ? ሰላም አላመናችሁትም? እስኪ ኮሜንት ላይ አስቀምጡልኝ ማለት ነው። ሲቀጥል ደግሞ ሱማያ ይሄን ያክል እየለመነሽ ብትመለሽና ልጆችሽን ከሱ ጋር ብታሳድጊ ይሄ ሁሉ አይመጣም ነበር ማለት ነው። አንደኛ የሰውም ሰው አሁን እየገደላችሁ ነው። አሁን ሮዚ በማታቀው ምስጊን ይሄው ሐኪም ቤት ገባች ማለት ነው። በማታቀው ለናንተ ብላ ማለት ምክንያቱም እሷ እሷ ውስጧ ላይ የተሰማት ምንድነው ነው የሰው ሰው ገደልኩ ነው ገባችዋ የሰው ሰው እንደገደለች ነው ውስጧ ላይ የተሰማት ያ ነገር ስለተሰማት ነው ሂዳ ኪኒን ውጣ በዛ ላይ ደግሞ ራሷን ስታወርቃለች በጣም መቷታል በነገራችን ላይ አውዴድጎ በጣም ራሷን ራሱ መቷታል። ኢቭን ካሜራ ማሩንጎ ራሱ እየቀረጸ ነበር እንደዚ ሁነ ወርቃ ራሱ እየቀረጸ ነበር ምንም ከስተ ኋላ ሌላ ሰው አለ። እኔ እኮ አንዳንዴ ድራማ ሁሉ እየመሰለኝ እኮ ነው ጎበዝ። እንደ ድራማ ነው እንዲላለኝ ና እንደ እንዲ ተሳስበው ማለት ነው እንዴ። በዛ ላይ ጥፊያቸው ጥፍ ጎበዝ። ሁሉም ሰው ነው እንደ ቆይ የጥፊ እንትራ አለባቸው እንዴ። ያችን ሞስዳ ጃምባ ይችን ሞስዳ ጃምባ ጉዲ እኮ ነው ጉዲ። ጉዲ እየተለማመዱ ነው እንግዲህ። ውሸት ነው አለል እንግዲህ። ሲመቱ እያየው ነው እንዴ ዘያ ነው ጋት መቼም፣ ሌላ አካል አይደለም የሚመታው መቸም። እንዴ ዘያ ነው ጋት እና እንግዲህ ቢዛ፣ እንግዲህ በሚያሳዝን ሁኔታ ከጨዋታው እየወጣች ነው ያለችው ማለት ነው። ሮዛ ገብታ፣ ቢዛ እየወጣች ነው ያለችው ማለት ነው። እና እንዴት ናችሁ በነገራችን ላይ? በደንብ ሰላም አላልኳችሁ ማለት ነው። ያው ትናንትም ቪዲዮ አልሰራውም። ያው እንግዲህ እስኪ ላይክ፣ ሻር፣ ሰብስክራይብ አድርጉ ማለት ነው። ላይክ አድርጉ እስኪ አይከፈልበትም ማለት ነው። አይከፈልበትም ይምር ላይክ አድርጎ እና ሲቀጠል ነገ ደግሞ ሱመያ እንግዲህ እኔ እሷ እንግዲህ ይሄንን ጠጥታ ነገ ደግሞ ሱመያ እንግዲህ ሐኪም ቤል እናገኛን ነው ማለት ነው። ቀጣይ እኛም ለመጠየቅ መሄዳችን አይቀርም ነው ይቀር መሰለኝ እኛ ራሱ ለመጠየቅ መሄዳችን አይቀርም። ምክንያቱም አራታው የልብስ ማጠቢያ ኢትዮጵያ እንደ የልብስ ማጠቢያ ኢትዮጵያ እንደ ቤ እንዴት ነው አዳሜ? እኮ ጠጥቶ ጠጥቶ እኮ ሰውን እኮ ባዶ ሊያስቀረው ነው እንዴ? ስንት ልብስ ለልብስ ማጠቢያ ስንት ለእቃ ማጠቢያ ይተሸገራለ። እናንተ ግጥም ታረጋታላችሁ እንዴው ጋር ግጥም እም ግጥም ታረጓታላችሁ። ታው ታው ታው ታው ሰው ይኑርበት፣ ተው ሰው እንዳይኖር እያደረጋችሁ ነው እንዴ? ይህን ያክል እርካሽ ነው እንዴ? በረኪና ብቻ ነው እንዴ ኢትዮጵያ እርካሽ ነው ማለት እንዲሁ እኔ ስሰማ ይሄም ውድ ነው ያም ውድ ነው ይሄ ውድ ነው ያ ውድ ነው ነው የምሰማው የሆነ ነገርማ በረኪናማ ርካሽ ነው መሰለኝ እንዲ ይሄን ያክል እናንተ ነብሳችሁን ምንድን ነው ይሄን ያክል ቅልል ያደርጋችኋል አይሆነ ሰው ሲመጣ በረኪና የሆነ ሰው ኧረ በጣም ያስጠላል እንዴ በጣም ያስጠላል ማረም ሲበዛ ይመራል ይላል ያገሬ ሰው በያላችሁበት እንግዲህ እስኪ ሰላም ቋምቋ በተረፈ እንግዲህ እዚህ ጋር ለላያችሁ ነው ውዶቼ፣ ውድ ተመልካቾቼ፣ ላይክ፣ ሸር፣ ሰብስክራይብ አደረጉኝ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። በአዲስ ቪዲዮ፣ በአዲስ ነገር እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝት በዝዝት ይበልልኝ። ውድ የከብ በስደት ላይ ያላችሁ ውድ ህቶቼ፣ በያላችሁበት አላይ ጠብቃችሁ መልካሙን ነገር ሁሉ ይግጠማችሁ። ሰላም ቆ